አሰላሙ አለይኩም ወረህመትላሂ ወበረከቱ። ሰላም ሰላም ብያለሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምድሊላሂ። እናንተ እንዴት ናችሁ? ል ሰላም ነው ወይ ከእኔ ጋር? አልሐምድሊላሂ ሁሉም ሰላም ነው። እኔ የምለው እኔ የምለው ማለት ነው ሰሞኑን ሰሞኑን ገነት ንጋቱ የምናውቃት አርቲስታችን እናታችን የአራት ልጆች እናት ናት እና አሁን በአስራ አራት አመቷ ከባሏ ጋር ታረቀች። ከባሏ ጋር ታርቃ አርግዛ ወልዳለች ተብሎ በሚዲያ ተለቀቀሳ። እሰይ ደስ ይላል። ልጅ እኮ ጸጋ ነው። ወለህ ላዚም ልጅ ጸጋ ነው። አላህ ለሰጠው በፈለገው እድሜ ይሁን። አላህ እሱ ፈጣሪ ነው የሚያድል። ልጅ እኮ ከፈጣሪ ነው የሚሰጠው አይደለም ስብሀናላህ እንዲሁ የእኛ ሀበሻ እኛ ኢትዮጵያዊ ስንባል እማንገባበት የዝም ቦታት ስንባል እኛነን ማለት ነው። እንዲሁ የራስ የራሳችንን ዙረን ብናይስ የራሱ አሮባት የሶታ ማስላለች አሉ። እኔ ሚዲያ ላይ ስንት ወር የሰማሁኝ። አረ ተው ግን፣ ተው ተው፣ እውነት ተው። ለሰው ክብር የኖራችሁ እሳይ እንኳንም አላሰጠሽ እንኳን ፈጣሪ ያሳድግልሽ የሰጠሽን ልጅ ማለት ነው ወላ ላዚ እናንተ የምታስቃብጡ መሆናችሁ ነው መቼ ነው ከዛ ሳትታረቀው በፊት አብሮ አብረው እንትን ነበሩ እንዴ ባህሉ አይደል እንዴ የልጅ አባቱ አይደል ምን ችግር አለው ምን ነው ነውር ነው እንዴ ምን ነው ነውር አደረጋችሁት እያንዳንዳችሁ የራሴ የራሳችሁን ገመና ደብቃችሁ የሰው ገመና ወጣችሁ ሚዲያ ላይ እንደዚህ እንደዚህ ነው በአምሳ ዓመቷ ወለደች። በእንደዚህ እያላችሁ የምታሽቃብጡ አሽቃባጭ ሁላ ማለት ነው። መብቷ ነው መብቷ ነው። እንኳንም አላህ ሰጣት አልሐምዱሊላህ። ጸጋ ነው። ከሌላ አልወለደች፣ ከባሏ ላይ ነው፣ ከልጅ አባቷ ላይ ነው። ግን የእኛ ህዝብ የምጠብቅ አጀንዳ አጀንዳ ስለምትፈልጉ እኮ ነው ወላሂ፣ አጀንዳ ፍለጋ እንዲሁ እንዲሁ ሰው በአሁኑ ሰዓት ሰው ሲጣላ ማስታረቅ ሰው ሲደበደብ ሲታይ አረ ተው ተው ተው ተው ተብሎ መገልገል እኛ በምናውቀው ዛሬ እኛ እዚህ ደርሰን ደግሞ እኛ ድሮ በአባቶቻችን እንበል እንዴ አረ ጉድ አረ የጊዜ ክፋት እኮ ይገርማል ወላ ላዜም እንደው በሰው ቤት ሰው ሄዳችሁ ባታንኳኩስ የሰው ጓዳ ባትነካኩስ አልደረሱባችሁ እንዲሁ እናንተ የአጀንዳ ከሌት እኮ በዚህ አመቷ ወለደች። መቼ ተረግዞ መቼ ተወለደ እንዴ፣ ታነቁ በገመዳ። ኋላስ ወለደች ወለደች፣ ማንኛውም ምንድን ነው ማንኛውም የሚወልደውን ልጅ ወለደች። በቃ ደስ ይላል፣ ደስ ይለላችሁ ይገባል እንጂ አጀንዳ አድርጋችሁ ዛሬ አንዲቱ፣ መቼ ተረግዞ መቼ ተወለደ፣ ሳይታረቁ በፊት ነው ያረገዘችው፣ ወይ አንዱ ደግሞ ውሸት ነው፣ አልወለደችም። የማይባል ነገር የለም ማለት ነው። ግን ይሄ ሚዲያ ሲባል እንደው ተመሬት ትፍስ አድርጎ ልጥፍ። እኛ ደግሞ ዝም ብለን በህድ ነው ሁሉ ትክክል። ከዛም ቤት ደን ትክክል፣ እከሌ እንደዚህ አለ። ኦ አንተ እኮ ትክክል ነህ። አይ አንተ ነህ እኮ በስ፣ አንተ ትክክል። ደግሞ እዛኛው ቤት ተወቀጠው ቤት ደግሞ ሄዳችሁ ደግሞ አንተ ነህ እንዴ አንተማ ትክክል ነህ። አንተ ነህ ትክክል። ሌሎች እኮ ዝም ብለው ነው። ምን ይሻላችኋል? ወይኔ ፈጣሪ ወይኔ ፈጣሪ ትግስቱን ስጠኝ። እውነት እኔሄ ቲክቶክ እንደውሀ መጣ የማይወራ ወሬ የለም። እኛ ገነት አርቲስት ገነትን እኛ በጣም በልጅነታችን ጀምረን ሰው ለሰው ድራማ ላይ የምትሰራ ጥሩ እናት ሁና እንደ እናት ሆና በጣም ወላሂ በጉጉት ነበር የምንጠብቀው። ያስታውሳለሁ፣ እሁድ እና ሮብ ማታ፣ እሁድ ስምንት ሰዓትና ሮብ ማታ ነው፣ ሰኞ ጠዋት ይደገምልን ነበረ። ሮብ ደግሞ ማታ እና በጣም ደስ ሲል ነበር እውነት። በቃ ትክክለኛ እውነተኛ እናት ሆና ነበር የምትሰራ በዛን ሰዓት እና የኛ ህዝብ ደግሞ አንድ ነገር ከተለጠፈ ያንን ይዘው ማጨብጨብ ማጨብጨብ። በአምሳ ዓመቷ ወለደች፣ መቼ አርግዘው ነው ከምታረቃቸው በፊት አርግዛ ነው። መብቷ ነው መብቷ ነው። የልጅ አባቷ አደል እንዴ? አብሯት ተቤት አብሯት እየበላ አብሯት እየጠጣ እያየን አደል እንዴ? ቪዲዮ እየሰሩ የወለደ ሰው ምን ቢሆን አይለያይም። ግን የእኛ ህዝብ ግን ከሚፋቀረው የሚጣላው ላይ ነው የምታጨበጭቡ። ደስታችሁ ሰው ሲጣላ እከሌን እከሌ እንደዚህ አላት፣ እከሌ እኮ ሌባ ነው፣ እከሌ እኮ እንደዚህ ነው የተባለ ጊዜ ለጭፍጨፋ ጎበዝ ናችሁ፣ አንደኛ አንደኛ። በዚህም እኮ ነው የማናድገው፣ ወላሂ በላ የሚመጣብን እኮ ይሄ ክፋታችን ነው። ጥግ ድረስ ምን ሄደው ክፋታችን አዑዙ ቢላህ ወላሂ አረ ተው አንዳንዴ እስኪ በራሳችን ለራሳችን እስኪ በራሳችን ህይወት እስኪ እንሄድ ሰው ቤት አናንኳኳ ሰውን አንዘልፍ ሰውን አንሳደብ ሰውን ቆሻሻ ስድብ አንሳደብ ሰውን ለመጣል አናስብ ሰው ሲደበደብ ቀረጻ ወንድሙን ወንድሙን ሲገለው ቀርጻችሁ ትለቃላችሁ ደም እየፈሰሰ ቀርጻችሁ ትለቃላችሁ። ቪዲዮ እ የእናንተ መፈመሻ ተመፈመሻ የሰው ልጅ ግን የሰው ልጅ የሚበልጠው ግን ወላሂ ነው የምላችሁ ከዚህ ቪው እና ከዚህ እንትን የሚበልጠው ግን የሰው ልጅ ነው። ሲጣላ ሰው ሲደበደብ ተው ተው ብሎ ማለት እንደ አሁን እኔ ኢትዮጵያ ላይ ማለት ነው ብዙ ቪዲዮ ተለቆ ማየው ሰው ሲደበደብ ቁማችሁ ስትቀርጹ ነው እንጂ ስትገላግሉ አይቻል አቅም እንደዛ እየቆማመጣቸው እንደዛ እየተደበደቡ ግን እናንተ ግን ጀዋላችሁ ላ እዩትማ! አ ደበደበው፣ መታው፣ ራሱን መታው ወይ ወገቡን መታው። ረረረ እንደ ወላ ላዜ ምን ሸይጣን እንደገባብን። ሰው በሰው ጭካኔ፣ ሰው በሰው አረመኔ። እከሌ የለበሰ እከሌ እንዲሆነች አ ከምን አግኝታ ነው? ዘርፋ ነው? አ ከሌት እኮ እንደዚህ ሆነች። አ ምን አግኝታ ነው? እሷ እሷ እኮ እንደዚህ የሰው ብር እኮ ነው መበላ የምስኪኑን ብር እኮ ሰው እንዳያድግ ነው እኮ የምታደርጉ ሰው እንዳያድግ ሰው በልቶ እንዳያድር። አረ በህግ አምላክ በሰው ቤት አትግቡ። የራስ የራሳችንን በራሳችን ህይወት እናውራ። እኛ ያሳለፍነው ስንት ህይወት አለ? በስደት ያሳለፍነው ስንት ህይወት አለ? በቤተሰብ ያሳለፍነው ስንት ህይወት አለ? በልጅነታችን ያሳለፍነው ስንት የራሳችን ታሪክስ? ብናነብ የራሳችን ታሪክ ብናወራስ፣ በሰው ቤት ገብተን ባናምስስ፣ ባትፖስቱስ። አሁን ገነት ንጋቱ ስንት ህዝብ ነው የፖስታት። ግማሹ በአምሳ ዓመቷ ይላል፣ ግማሹ መቼ ነው የወለደች ይላል።

እሰይ እንኳን ደስ ያለሽ፣ እንኳን ወለድሽ ብትሉ ምን አለበት? ላፋችሁ ሰውን ባንዘልፍና ሰውን መጥፎ ነገር ባንናገር። ወላሂ እኔ ብዙ ቪዲዮ ስላየው ነው ወላሂ፣ በጣም ተናድጄ ይህም ቪዲዮ እንዲሰራ ያደረገኝ ማለት ነው። በሰው ሕይወት አትግቡ። እውነት በጣም ያስጠላል። የራሳችን አሮብናል በሰው ገብተን ማመስ ደስ ይላል። የልጅ አባቷን መልሳ ወደ ራሷ በቃ አጋሩ አድርጋ እስካሁን አስራ አራት ዓመት ሙሉ ተለይተው ቢለዩም ግን እነዚህ ልጆች እስካሉ ድረስ የመጣህ ቤት እንደ አባት ሆኖ እንደ ባል ሆኖ በልቶ ጦጦቶ ደስ ይላሉ። ፍቅራቸው ሲጀመር የተለያዩ እንኳን አይመስሉም፣ ሲያምሩ ማለት ነው። አሁን ከዚህ ቤት እናንተ ገብታችሁ አሁን ታንኳኳላችሁ ቢላሄ አሁን እዚህ ቤት ገብታችሁ መቼ ተወለደ መቼ ተረገዘ ትላላችሁ። ወላሂ በጣም ትገርማላችሁ። እውነት በጣም ይቀባችሁ። እውነት። ሁላችንም የራሳችን በሰው ህይወት ባንገባ ባናምስ ደስ ይላል። እንኳን ፈጣሪ ሰጣት አላህ ያሳድግላት። በቃ ሊጸጋ ነው በአምሳ አመት የሚሆን በስልሳ 60 አመት የሚሆን በመቶ አመት የሚሆን ሊጸጋ ነው። አንድ ሰው ሲያገኝ ደግሞ እኛ መደሰት አለብን። ወላሂ እና እንደዛ አላችኋለሁ ቤተሰቦቼ፣ ሁላችሁም ሸረ ላይክ አድርጉ፣ አስተያየታችሁን ደግሞ አስቀምጡ። እኔ የበኩሌን ተወጣሁ። እውነት በጣም ተናድጄ ነው። ገነት ንጋቱ እንደዚህ በአምሳ መቶ በአርባ መቶ በአምደዝ ምናምን መቃ ብርቅ ነው። እንደ መውለድ ብርቅ እኮ አይደለም። አልሐምዱላ እንኳን ሰንጣት ደስ ይላል። ይጸጋ ነው። አልሐምዱላ እና እንደዛ ነው ላችኋለሁ፣ ቤተሰቦቼ ተው ተመከሩ። ሚዲያ ላይ እንደዚህ ጥሩ ጥሩ ነገር እናውራበት፣ ጥሩ ጥሩ ነገር እንፖስትበት እስኪ ጎበዝ። እና እንደዛ ነው ላችኋለሁ፣ ቤተሰቦቼ ሁላችንም ወዳችኋለሁ፣ አከብራችኋለሁ። ምክር ቢጤን የበከርኳችሁ እና ሰብስክራይብ ላይክ ሸር አድርጉልኝ እላችኋለሁ። ባይ